በላቸው ማለት አሁን ነው። ወይኔ ወይኔ ወይኔ። እንግዲህ የሰኢድ ደግሞ ሌላ ጣጣ፣ ሌላ ጦስ፣ ሌላ ምናምን እየመጣ ምንድን ነው ነገሩ? ይህመን ላይ ምን እየተካሄደ ነው? ቤተሰብ ምን እየተደረገ ነው? አልገባኝም፣ ሊገባኝም አልቻለም። እንግዲህ ዛሬ የሀጅ ሚስት ወይም ደግሞ የሆነች ጫልቱ የምትባል ሰው ሰኢድ ላይ እንግዲህ አሲድ ደፋበት አለው ብላ ያዙኝ፣ ልቀቁኝ ስትል እንግዲህ ሰኢድ ቀስ አድርጎ ስብር

ስብርብር አድርጎ እንግዲህ ልኳታል ማለት ነው ልኳታል ማለት ነው። ጉድ ነው ጉድ ማለት ነው። ቤተሰብ ጉድ ማለት ነው። በመጀመሪያ እንዲህ አይነት ነገር ወደ ሚዲያ ባታመጡ ጥሩ ነው። አሲድ መድፋት፣ አሲድ ልደፋበት፣ አሲድ ልደፋባት፣ እንደዚህ ላደርጋት፣ እንደዚህ ላደርገው፣ እኔ በጣም ያስጠላኝ ነገር ነው ሚዲያ ላይ ማለት ነው። በጣም ምክንያቱም በአሲድ ቀልድ የለም በአሲድ የሚባል ነገር

ቀልድ የለም። ብዙ እህቶቻችን ያጣንበት ብዙ ወንድሞቻችን ያጣንበት ነገር ነው። በነገራችን ላይ ይሄ ነገር እንደ ቀልድ የሚነገር፣ እንደ ቀልድ የሚወራ ነገር ማለት ነው፣ በመጀመሪያ ደረጃ ማለት ነው። እና ስርዓት ብትይዙ ጥሩ ነው። እንደዚህ አይነት ሰዎች ማለት ነው፣ እንደዚህ አይነት ሰዎች። እቺ ደግሞ ጭራሽ በሃይላንድ አሲድ ይዛ መጣ።

እንግዲህ ሰኢድ ላይ ልደፋ ነው በቃ። በትክክል በደንብ ነው የምትነግረው። ልደፋ ባህለው ነው የምትለው ማለት ነው። እና ያው በአሲድ አበላሻለሁ፣ አሲድ እደፋ ባህለው እያለች ምን እንደምታደርገው እዩ ቤተሰብ።

እንግዲህ እንዳያችሁት ጭራሽ አወጣም ልትደፋበት እንግዲህ አሲድ እንዳይዘች እና አወጣም ልትደፋበት እንደሆነ በቦርሳዋ በሀይላንድ ይዛ እንግዲህ ልትደፋበት ነው የነበረው ማለት ነው። በሚገርም ሁኔታ ግን ሰይድ ራሱ ልጅቷን ይዞ እንግዲህ እንዳያችሁት በደንብ እጇን ጥምዝዝ አድርጎ

ስብር አድርጎ ስብርብር አድርጎ እርግጥ አድርጎ ይዟት ረግጧት ይዟት እንግዲህ በደንብ ደብድቧታል ማለት ነው። በደንብ ደብድቧታል። እሷም እንግዲህ ማረኝ ባናግመላ በመጨረሻው ተንደርድራ ወጣ። በመጨረሻም ተንደርድራ ወጣ ይሄዳለች ማለት ነው። በእንደዚህ አይነት ነገር በህይወት የሚቀለድ ነገር በጣም ነው የሚያስጠላው።

በነፍስ ነው ይሄ፣ በነፍስ ቀልድ ነው ማለት ነው። እያንዳንዱ ነገር በነፍስ የሚቀለድ ነገር ያስጠላል ማለት ነው። ሰይድም ቢሆን እቺ ልጅም ብትሆን ማለት ነው። እና በጣም ያስጠላል ማለት ይሄ ህይወት ነው፣ ህይወት ማለት ነው። እና ያው እንግዲህ እኔ ማንንም አልመርጥም ስትል፣ ሰይድ የራስህ ሰዎች ተነስተውብሃል ማለት ነው። አይ

ለምን ይሆን ምክንያቱም ምን ይሆን እንግዲህ በደንብ ይብራራ ይሆናል የሚብራራ ይሆናል ማለት ነው ግን በእንደዚህ አይነት እንግዲህ አስቡት እሷን በደንብ ተደበደበች በደንብ ማለት ነው በደንብ ረግጧት ይዟታል ልጇን ጠምጥሞ ጠምዞ ይዞ ጭራሽ ማለት ነው እዚህ ጋር ልድፋብሽ ወይን ያላት ገልቦ ሊደፋባት ማለት ነው ይቅር በለኝ

ታድርጎ ደብድቧት በደንብ ማለት ነው። እሺ ታድርጎ ደብድቧት። የቱ ላይ ልድፋብሽ፣ የቱ ላይ ላበላሽሽ ብሏት እንግዲህ በመጨረሻም እግሬ አውጭኝ ብላ ወጣ እሩጣለች ማለት ነው ልጅቷ። በነገራችን ላይ እንደዚህ አይነት ነገሮች አንደኛ በጣም መጠንቀቅም ጥሩ ነው፣ ያ ማለት

ምናልባት እኔ እንጃ ማለት ይሄ ነገርም ድራማ ይሆን ምናልባት እንደ ትናንቱ ቪዲዮ ድራማ ይሆን ሊሆንም ይችላል አይታወቅም። አልገባኝም። ግን ደግሞ ሰይድ እንደምታዩት በደንብ እንዳያችሁት በደንብ ነው የገረፋት ማለት ነው ልጅቷን። ልጅቷም ደግሞ አዎ ደፋ ባህለው እያለች ነው እስከ መጨረሻው የነበረው ማለት ነው። እየተረገጠችም አልተሸነፈችም ስትሽ እየተሸነፈችው በደንብ በእግሩ ረግጧት

ራሷን ከመሬት ጋር አጣብቆ ይዟት፣ እጇ ስንጠመዘዝ ነው ማለት ነው። በቃ ማለት በቃ ኃላስ ያለችው ማለት ነው። እና ምንድነው እንደዚህ አይነት ነገር ጭራሽ ሰኢድ እንግዲህ መለቁጭ ብሎ ምን እየሰራ እንደሆነ ፈጣሪ ይወቀው። ለማንኛውም በዚሁ አጋጣሚ

በጣም ያሳሰበኝ ነገር ሰላም የት ናት? ማለት እፈልጋለሁ። ሰላም የት ናት? ምን ሆና ነው? የት ሄዳ ነው? ምን ውስጥ ገባች? ምን በላት? የት ሄደች? ይህ ጥያቄያችን እንዲመለስ ልንፈልጋለን። በዚሁ አጋጣሚም ደግሞ እንግዲህ ስለ ትናንቱ ቪዲዮም ሀዋን ጠይቄ እኔ ምንድን ነው ያለችኝ፣ የሆነ ነገር ብላኛለች። ኮሜንቱን ራሱን አመጣላችኋለሁ ማለት ነው በሌላ ቪዲዮ ላይክ ሼር ሰብስክሪ